በዘላለም ፍቅር ወድሻለሁ የሚለውን ስጉት ማቦቦት እናንተ ወጣቶች ይሄን ብዙ ምናገረው ለምን ይመስላችኋል? እናንተን የሚያፈቅር አምላክ እያለ ራሳችሁን በመጥላት እንዳትኖሩ ሰቀል አምላክ እያለ ራሳችንን በመስቀል ራሳችንን በገመድ በማንጠልጠል እንዳንሞት እኮ የሞተልን ይሄ ሞተልን አምላክ እያለ ለምን ራሳችንን እንገላለን? አሞት የጠጣልን አምላክ እያለ መርዝ ስለምን እንጠጣለን ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለምን ለዲያብሎስ እንሰጣለን እዚህ እኮ የሚያ የሚያፈጥር አምላክ አለ ረስታችሁት ከሆነ ለማስታወስ ፍቅር አጣሁ ብላችሁ እራሳችሁን እንዳታጡ የኔ ነው የሚል የሌለኝ ምስኪን ነኝ ብላችሁ አንተ መባልን እንዳታጡ ነው ከምድር እንዳጠፉ ነው ሰው ስላጣችሁ ራሳችሁ እንዳታጡ ነው። ብቻዬን ነኝ ብላችሁ ራሳችሁ እንዳታጠፉ ነው። ሁለተኛው በዘላለም ፍቅር ወድጄሻለሁ የሚል አምላክ እያለ ትወደደ ምንወደድነን እኛ ምናልባት ጥቂቶች ላይ ወዱ ቢችሉ ዓለም ሁሉ አልወደደንም ይባላል ብዙ ጊዜ ብዙ ወጣቶች እነዚህ ያልቋቸውን ነገር ስሜቶች ሲደራረቡብን ብዙዎቻችን ዋጋ ቢስ እንደሆነን መቅጠር ከጀመርን ከርመዳ ዋጋ ቢሶች እኮ ነን እንላለን ወገኖቼ። ይሄማ ምንኛ ያሳፍራል! ወገኖቼ ዋጋን ካለማወቅ የበለጠ የሚያሳፍር ነገር አለ? ብዙዎቹ እስካሁን ያልቋቸውን ነገሮች ስላጡ ራሳቸውን ዋጋ ቢስ እንደሆኑ ስለሚቆጥሩ ራሳቸውን አንዳች ነገር ሲያረጉ ይሰማል። እናም ጮክ ብለን ዋጋቸውን ልንነግራቸው ይገባል። አዎ ዋጋችንን ማስተዋወቅም አለብን። ዋጋቸውን ለማያውቁ ራሳቸውን ለሚያራክሱ፣ አራክሰው በማይሆን ነገር ለዓለም በሚሸበችቡና በሚሸጡ ሰዎች፣ ወጣቶች ዋጋቸውን ልንነግራቸው ይገባል። ወገኖቼ እናንተ ወጣቶች ሆይ ዋጋችንን አላወቅነውም እንጂ ዋጋችንማ ተለጥፎብናል ቡቲክ ውስጥ ዋጋ እንደሚለጠፍ የተወደዳችሁ ኦርቶዶክሳውያን መስቀል የሚባል ዋጋ ተለጥፎብናል። ዋጋዬ ምንድነው ካላችሁ እናንተ ወጣቶች ሆይ ዋጋችሁማ ቀራኒ የሆነው እንላችኋለን። ዋጋ ወጥቶብናል። ዋጋ የወጣብን የአምላካችን ደም ከሆነ ይህን እንደም ሊወዳደር የሚችል ዋጋ አንተ ብቻ ካልሆንክ በቀር ምን ዋጋ አለው ወገኖች? አምላክ ደሙን ያፈሰሰልህ ከሆነ ዋጋ እኮ የከበረ ነው ከአንተ በላይ ውድ ዋጋ ያለው አለም ላይ ምን ኖሮ ነው ዋጋ ቢስነኝ የምትለው ዋጋችንን የማንወቀው አንተ በጣም ውዱ ነህ እውነት እንነጋገር ከተባለ አለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣ አለም ራሱ ለምን አይሸጥ በሊዝ ለምን አይወጣም? ማለት ያንተን ጫፉን አያወጣም። ምክንያቱም ዋጋ ቀራንዮ ስለሆነ ዋጋ መስቀል ስለሆነ ዋጋ የአምላካችን ደም ስለሆነ ከዚህ በላይ ዋጋ አለ? ወገኖች፣ እንዲህ ባለው ዋጋ የተገዛ ዋጋ ቢስ ነኝ ማለት ነው? የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ሲላል አል ሰማችሁ። በዋጋ የተገዛን ከሆነ ዋጋን ማራከስ ምንድን ነው እንዴ? ዋጋን መጠጥ ቤት ማራከስ ምንድን ነው? ዋጋን ጭፈራ ቤት መጣል ምንድን ነው? ዋጋን ግሮሰሪ ውስጥ ተጠርጎ እስከ መውጣት ማድረስ ምንድን ነው? ዋጋን ማራከስ ዋጋችንን ማን ከእንቁ በላይ ነው። ከኤመራልድ በላይ ነው። የዚህ ዓለም ባለጠጎች ምናልባት ቁጥራቸውን አላውቅም፣ ምናልባት የሀብት መጠናቸውን አላውቅም። አንደኛ በሏቸው፣ ሁለተኛ በሏቸው፣ ፎርብስ መጽሔት የሚያወጣቸው ባለጠጎች በሏቸው። የእነሱ ሁሉ ሀብት አንዳችንን እንኳን ናወጡ ለአንዳችን እንኳን አይመዝንም። ይሄ እውነት ነው። ዋጋችን እንዲያ ነው ዋጋ ቢስነኝ እንዴት እንላለን ዋጋ እንደሌለ ራሳችን እንዴት እንቆጥራለን ለምንድን ነው የምናሳልፍ ዓለም ፊት ለምንድን ነው የምናራክሰው በምድር ፊት እኔ ዋጋ የከበረ ነው በላ የተገዛብኝ ዋጋ በጣም ውድ ነው ያወጣው በጣም ውድ ነው ውድ የወጣውን ነገር እንዴት ይንከባከቡታል መሰላችሁ። ውድ ዋጋ ኢንቨስት የተደረገበትን እንዴት ለፍተው ይጠብቁታል መሰላችሁ። እንዲህ አይነት ዋጋ ከወጣብን እንዴት ልንንከባከበው ይገባ ይሆን? ራሳችንን ዋጋህንማ ተነቀሰው አለ ወቀው ጠልፈሽው አለ ወቂው አንጠልጥለው አለ ተረዳው ዋጋ ሰማይ